የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክክ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አዳፌ ምስጠና ምስነጥባ አንድ ላይ እንድታደርጉ ነው የ ኢንተር ማያሚን ጨዋታ እንመልከት። ትናንትና አራት ለዜሮ በሆነ ውጤት አሸንፏል። በመጀመሪያው አጋማሽ የተቆጠሩ ግቦች ናቸው አሸናፊ ያደርጉት ፒኤስዤን። በሁለተኛው አጋማሽ ፒኤስዤ እንግዲህ ተጨማሪ ግቦችን አላስቆጠርም ተፈርቶ ነበር አይደል? ምክንያቱም በመጀመሪያው አጋማሽ አራት ግቦችን ሲያስቆጥር በሁለተኛው አጋማሽ ደግሞ ምን ያህል ግቦችን ያስቆጥራል ብለን ነበር። ነገር ግን በኢንተር ማያሚ በኩል አንዳንድ የማጥቃት ፓተርኖችን የተመለከት ነው በሁለተኛው አጋማሽ ነው እንመልከተኝ ጉዳይ። አዎ ልክ ነው። ትናንትና ከበሁለተኛ ዙር ከሚደረጉ ጨዋታዎች መካከል በተለይ ሊዮኔል ሜሲ ከቀድሞ ቡድኑ ፓሪስ ሳንጀርመን ጋር የሚገናኝበት ጨዋታ ስለነበር በፈረንሳይ ብዙኃን መገናኛዎች በተለይ ከፍተኛ ትኩረት አግኝቶ ነበር። የፈረንሳይ ብዙኃን መገናኛዎች ብቻ ሳይሆኑ ሌሎችም ትልልቅ ሚዲያዎች፣ ለምሳሌ ላ ጋዜጣ ዴሎ ስፖርት በጣም ሰፊ ዘገባ አውጥቶ ነበር፣ ሌሎችም ትልልቅ የአውሮፓ ሚዲያዎች። ሜሲም አንድ የሚያስገርም ታሪክ አለው ለመጀመሪያ ጊዜ ነው ትናንትና የቀድሞ ቡድኑ ተብሎ ከሚገለጽ ቡድን ጋር ጨዋታ ያደረገው። ከዚህ በፊት ከሜሲ የቀድሞ ቡድን ጋር ሜሲ የቀድሞ ቡድኑን ገጥሞ አያቅም። ያው ረጅም ጊዜ በባርሴሎና የተጫወተው ከዛ ወደ ፓሪስ ሳንጀርማን ሄደ። ፓሪስ ሳንጀርማን ውስጥ ሆኖ ባርሴሎናን አልገጠመም። ወደ ኢንተር ማያሚ ሄደ። አሁን ለመጀመሪያ ጊዜ ፔዥን ገጠመ። ግን በሁለቱ ቡድኖች መካከል በግልጽ የጥራት የጥራት ከፍተኛ ልዩነት አለ። ይኸው ፔዥ ኢንተር ሚላንን በቻምፒየንስ ሊግ ፍጻሜ አምስት ለዜሮ አሸንፋል። ይኸው ቡድን የዓለም ክለቦች ዋንጫ ሲጀመር አትሌቲኮ ማድሪድን አራት ለዜሮ አሸንፏል። ይኸው ቡድን በቻምፒየንስ ሊግ አርሰናልን፣ ሊቨርፑልን፣ ማንቸስተር ሲቲን፣ አስቶን ቪላን የመሳሰሉ የእንግሊዝ ቡድኖችን በአስደናቂ ብቃትና በሰፋፊ የጎል ልዩነት ሲያሸንፍ ያየነው ቡድን ነው። ስለዚህ ከጨዋታው መጀመር ማስቀድሞው ኢንተር ማያሚን እንደሚያሸንፍ መገመት ያን ያህል ውስብስብ አልነበረም። የወቅቱ የአለም ምርጥ ቡድን ነው ማለት ይቻላል። አሁንም ይሄንን እየተደረገ ያለውን የአለም የክለቦች ዋንጫ ውድድር ለማሸነፍ ፌቨራይቱ በእኔ እምነት ፓሪሳን ጀርማን ምንም ጥያቄ አለው አይደለም። ና ትናንትና፣ በሁለቱ መካከል መመጣጠን አልነበረም። ግን ሜሲ ያለው ቡድን ሁልጊዜ ተስፋ አለው ይባላል። ና ትልቅ ተጫዋች ስለሆነ አይታወቅም የሚል የተወሰነ ሰው፤ ለእኔ ግን ግልጽ ነበር። በቀደምም ከፖርቶ ጋር የመጨረሻ ጨዋታቸውን አደረጉና፣ ሁለት ለዜሮ ሲመሩ ቆይቶ ሁለት ለሁለት ሲለያዩ የሜሲ ብስጭት በዚህ ፍጥነት ፒኤስዤን ማግኘት እንዳልፈለገ ግልጽ ነበር። ምክንያቱም ኢንተር ማያሚ ስኬታማ ነበር፣ ከፋይናንስ አንጻር ከምድብ ማለፉም እንደ ስኬት የሚቆጠር ነው። ምክንያቱም ከምድቡ ለማለፍም ፌቨራይት አልነበረም። ግን በተቻለ መጠን በውድድሩ ላይ ብዙ ርቀት ቢጓዙ አይጠሉ መቼስ። እና ፔዥን ሲያገኙት ግን ያ ጉዟቸው እንደሚገታ እንደ ገባው አይነት ሁለት ለሁለት ከተለያዩ በኋላ ለውቶ እንዲያን ያህል ስሜቱ የሚታይ ሰው አይደለም፣ ግን በጣም ተበሳጭቶ እያየነው ነበር። ምክንያቱም ቀጥሎ የሚገጥመው ማንን እንደሆነ ያውቅ ስለነበር የወቅቱን የአውሮፓም የዓለምም ምርጥን ቡድን ስለነበር የሚገ የመጀመሪያ አጋማሽ ላይ ይህንን በሁለቱ ብሮች መካከል ያየነውን ሰፊ ልዩነት አየን እና እንደውም እንዳነሳሹው በኔ እምነት አሰልጣኙም ለውጦች ማድረግ ጀመረ። ለምሳሌ ሁለታዊ አጋማሽ ሲጀመር ዋረን ዛይሬ ሬሜሪ አስገባ፣ ሉካስ ቤራልዶን አስገባ። አንዳንድ ለውጦች ማድረግ ጀመረ። የፔዤ ተጫዋቾች በተመሳሳይ ኢንቴንሲቲ መጫወታቸውን አቆሙ፣ እንጂ በመጀመሪያ አጋማሽ እንደነበረው አይነት ቢሆን ኖሮ ኢቨን በሁለታዊ አጋማሽ ባርኮላ ቢያንስ ሁለት ትልልቅ እድሎች አግኝቶ ነበር የጎል ልዩነቱን ማስፋት የሚችልበት በዛው ኢንቴንሲቲ ቢጫወቱ ኖሮ ስለ ሰባት ስለ ስምንት ጎል ነው እናወራ የነበሩ ስለ ኦክላንድ ባየር ሚኒክ አይነት ጨዋታ ነበር እናወራ የነበሩ። ያን ያህል ነው ልዩነቱ። በጣም ተመጣጣኝ ሁለት ቡድኖችን አይደለም ያየ ነው። እና የጨዋታው ኳሊቲ በቃ ዋን ዳይሜንሽናል ነው አንድ ቡድን። በመጀመሪያ አጋማሽ ኢንተር ማያሚ በሶስተኛው የሜዳ ክፍል ከነካቸው ኳሶች በላይ ፓሪ ሳንዠርመን ጎሎች አስቆጥሯል። ሶስት ፓሶች ነው በሶስተኛው የሜዳ ክፍል ያደረገው ኢንተር ማያሚ። ፒኤስዤ አራት ጎሎች አስቆጥሯል እስከ አርባ ዘጠነኛው ደቂቃ ድረስ ኢንተር ማያሚ የጎል ሙከራ እንኳ በጨራሽ አላደረገም። በሶስተኛው ፍጹም ቅጣት ምትሳጥን በፒኤስዤ የፍጹም ቅጣት ምትሳጥን በመጀመሪያ አጋማሽ አንድም ጊዜ ኳስ የኢንተር ማያሚ ተጫዋቾች አልለኩም። ሀቪየር ማሼራኖ የኢንተር ማያሚው አሰልጣኝ በመጀመሪያ አሰላለፍ እነዛን አራት ከሱ ጋር በባርሰሎና የተጫወቱትን ተጫዋቾች ሁሉ አሰልፏል ብቻ ሳይሆን ዘጠና ደቂቃ አጠናቀዋል። ሊዮኔል ሜሲ፣ ሉዊስ ሱዋሬዝ፣ ዮርዲ አልባ እና ሰርጂዮ ቡስኬት ሁሉም ከ36 ከ37 ዓመት በላይ ናቸው። ፉክክር የለም። እነዚህ ወደ ሪታየርመንት የሄዱ ናቸው። ከዛ በስተቀር ያለው ስብስብም ቢሆን በቀደም እንዳነሳሁት በጣም ደካማ ስብስብ ነው በእኔ አስተያየት። አሉ አንዳንድ ሳይጎቪያ የሚባል ወጣት ኡሩጓይ ተጫዋች አላቸው ወይም አየንዴ የሆኑ ተጫዋቾች ግን በጠቅላላው ቡድኑ ግብ ጠባቂ ውስታሪ ራሱ ሰላሳ ላሳ ስምንት አመቱ ነው ምናምን። ስለዚህ የቡድኑ ጡረታ ላይ ያለ ነው በአብዛኛው የብዙዎቹ ተጫዋቾች ሁኔታ። አርባ የስፔን ብሔራዊ ቡድን ተጫዋች አይደለም። ቡስኬት የስፔን ብሔራዊ ቡድን ተጫዋች አይደለም። ኡሩጓይ የኡሩጓይ ብሔራዊ ቡድን ተጫዋች አይደለም። ሱዋሬስ ራሱን ከኡሩጓይ ብሔራዊ ቡድን አግል ሜሲ ብቻ ነው አክቲቭሊ ለብሔራዊ ቡድን እየተጫወተ ያሉ ከእነዚህ ተጫዋቾች መካከል። ይህንን ዋይተን ሚስማች ቢሆን ብዙ የሚያስገርም አይመስለኝ። ፍጹም መመጣጠን አልነበረም ፍጹም መመጣጠ ዋክ ኢን ዘ ፓርክ የሚሉት አይነት በጣም ቀላል ነበር ለፔዤ ከዛ ደግሞ ሁሌ ሁሌ አንድ የኤንሪኬ የቡድኖች ውስጥ የምታየው አንድ እኔ ሌላ ቡድን ሲያደርገው ማየቴን እርግጠኛ አይደለሁም የቻምፒየንስ ሊግ ፍጻሜ ከተደረገ በኋላ ማንስቸው ነበር ገና ጨዋታው ሲጀመር የጀማሪው ፓሪሳን ጀርማኔ ነበር ወይም የመጀመሪያ እጣውን ያሸነፈው ፔዤ ነበር እና ልክ እንደተጀመረ ወይ ወደ ኋላ ወደ አንድ ወደ ፖሴሽን ፌዝ አልወሰዱትም፣ ወ ነገር ቀጥታ ወደ እጅ ፎሪ ነው ያወጡት። ከኢንተር ጋር ይህንኑ ተመሳሳይ ነገር አድርገ ወደ እጅ ፎሪ ያወጡትና መልእክት ያስተላልፋሉ። ጨዋታው የሚደረገው በእናንተ ሜዳ ነው እስቲ ጀምሩ አይነት ጀምሩ። እንደዛ ነው የሚያደርጓቸው። ትላንትንም ልክ እንደተጀመረ ወደ እጅ ፎሪ ነው ኳሱ የወጡት። ኦቶሪቲ ማሳያ ማለት አሁን ጨዋታው እኛ በምንፈልገው የሜዳ ስፍራ ነው የሚደረገው እናንተ ጀምሩ ይሏቸዋል። እና ልክ እንደ ጀምሩ ያፍኗቸዋል። ኦክሲጂን የሚባል ነገር የለም። ፕሬስ ያደርጓቸዋል። ትላንትና ደግሞ ጨዋታው በአትላንታን የተደረገው ሪትራክተብል ሩፍ ነው እና ስቴዲየም ውስጥ ያለው ሙቀት ልክ እንደ ሌሎቹ በቀጥታ ለቀትር ፀሐይ የሚያጋልጣቸው አልነበረም። በአውሮፓ እንደሚጫወቱበት አይነት የአየር ንብረትን የነበረው። ይሄ ደግሞ በብዙ ኤነርጂውን ባለፈው ቦታ ፎጎውን ሲገጥሙ የመጨረሻ የመደብ ጨዋታቸውንም ሲያደርጉ ፔዥ ተዳክሟል ማለት ነው። ልክ ከአትሌትኮ ማድሪድ ጨዋታ በኋላ የነበሩት ሁለት ጨዋታዎች ላይ ስለ ፋቲግ ነበር ብዙ ይወራ የነበረው። ፋቲግ አልነበረም። ያ ዲሃይድሬሽኑ፣ ሙቀቱ፣ ወበቁ ነው እንጂ የፈተናቸው። አሁንም ቢሆን እነዚህ በወጣት ተጫዋቾች የተገነባ የፔዥ ስብስብ ኃይለኛ ኤነርጂ እንዳለው የሚያሳይ ነውና ብዙዎቹ ጎሎችም ቡድኑ የኢንተር ማያሚን ቴክኒካዊ ህጸጾች በመጠቀም ፕሬስ በማድረግ በመጨረሻ 30 ሜትር ላይ በመጫወት እና መውጫ እንዳይኖራቸው በማድረግ ወደ አደገኞቹ ተጫዋቾች ወደ ሱዋሬስ፣ ወደ ሜሲ ኳሱ እንዳይመጡ ኳሱ እንዳይመጣ በማድረግና ደግሞ ኢንዲቪጁዋሊ በጣም አስደናቂ ተጫዋቾች አሉ። ትላንትና ባርኮላ ሁለቱ ጎሎች ላይ በጣም የሚያስደንቅ ነበር። ክቫራትስኬሊያ፣ ዴዚሬ ዱዌ፣ ቪቲኛ እና ሁለቱን ጎሎች ያስቆጥሮ ዣዋ ኔቬስ፣ አስደናቂ ግለሰቦችም እንደ ግለሰብ ያሉት ቡድን ነው። ስለዚህ ምንም ምህረት አልባ ነበር ትላንትና ለኢንተር ማያሚ እና የመጀመሪያ አጋማሽ በፍጹም በተመሳሳይ ኦርቢት ውስጥ ባልሆኑ ሁለት ቡድኖች መካከል የተደረገ ጨዋታ ነው። ከዛ በላይም ሊቆጠር ይችል ነበር በመጀመሪያ አጋማሽ። በሁለተኛው አጋማሽ ትንሽ እየሸለብታ ውስጥ ነ ፕሪፔጅ የተጫዋቾች ጨዋታ አልቋልና አሰልጣኙም እያንዳንዱ ለውጥ ለእኔ ሜሴጅ ነው ማርኪኞስን ስታስወጭ የቡድኑን አንብለና የመሀል ተከላካይ እና ሉከስ ቤራልዶን ስታስገቢ ጨዋታው አልቋል። ስለዚህ ማርኪኞስን ለባየር ሚኒክ ጨዋታ ወይም በኋላ ጨዋታው ከፍላሚንጎ ጋር ይደረግ ነበር ለሩብ ፍጻሜ ጨዋታ ፈልገዋለሁ የማለት መልክት ጨዋታው እንዳለቀ መልክት እያስተላለፍሽ ነው። ይሄ ለእኛ ለቲቪ ተመልካቹም ለተጫዋቾቹም መልክት ነው እና እንዲህ አይነት አሮጋንስ ላይ ነበር። በሁለተኛው አጋማሽ ኢንተር ማያሚ ተሻሽሏል። ሀቪየር ማሽራኑም ይህንን አስተያየት ሰጥቷል። ግን በኮንቴክስት መታየ ትልልቅ ተጫዋቾች ናቸው፣ እጅ ሊሰጡ አይችሉም። ሜሲ ሶ ማለት አራት ለዜሮ አልቋል፣ ና በቃ ፎጣ ሊጥሉ አይችሉም። ትልልቅ ተጫዋቾች ናቸው። ሜሲ ያላሸነፈው ክብር የለም፣ የግል ይሁን የወል። ነገር ግን ልክ እንደ ያቺ አንድ ጎል በህይወቱ ላይ ማተር እንደምታደርግ አይነት አንድ ጎል ማስቆጠር፣ ልዩነቱን አራት ለአንድ ማድረግ በህይወቱ ላይ ምንም ማተር አያደርግም። ሀትሪክ ቢሰራ ትላንትና የሊዮኔል ሜሲ ካሪየር ሪዲፋይን አይደረግም። በራሱ በቃ በወርቅ ቀለም የተጻፈ ታሪክ ያለው በጣም ትልቅ ተጫዋች ስለሆነ ግን እኔ እነዚህን ተጫዋቾች ትልልቅ ተጫዋቾች የሚያደርጋቸው ሀያ ምናምን ዓመት በእንደዚህ አይነት ተመሳሳይ ረሃብ ሲጫወቱ የምናያቸው ቀጥሎ የምትቆጠሯ ጎል የእነሱ ህይወት ላይ ማተር እንደምታደርግ አይነት አያርግም። ትላንትና ፔዤ ላይ ጎል ቢያስቆጠር ወይ ኢንተር ማያሚ ጎል ቢያስቆጠር፣ ግን የሁለቱ አጋማሽ የሜሲ አቲቲዩድ ያቺ አንድ ጎል በእሱ የእግር ኳስ ህይወት ውስጥ ማተር እንደምታደርግ አይነት ነው ይመስል የነበረው። እና በመጀመሪያ አጋማሽ ያላየ ነውን፣ የሜሲን ትንንሽ የመታት ፍንጣቂዎች በሁለተኛው አጋማሽ ነው ያየነው። አንዳንድ አስደናቂ ፓሶቹን፣ አንዳንድ አስደናቂ ድሪብሎቹን፣ ራሱን በጭንቅላቱ የጎል ሙከራ አድርጉ። በሁለተኛው አጋማሽ ብቻ አራት የጎል ሙከራ አድርጓል ምናምን ስቲል ያ ስፔሻል ተጫዋች እንዳለ በሁለተኛው አጋማሽ ማየት ይቻል ነበር። ግን መጨረሻ ላይ አንድ የሚያስታውሰን ነገር እግር ኳስ የወል ስፖርት ነው። ምናልባት ማራዶና 86 ማራዶና 86 ግን ያም ቡድን ቡሩቻጋ ቫልዳኖ አይነት ተጫዋቾች የነበሩት ነው። ግን የሌሎቹን ተጫዋቾች በወቅቱ የነበራቸውን ደረጃ ስታይ የትኞቹ ክለቦች ውስጥ ይጫወቱ ነበር የሚለውን ደረጃ ስታይ ሜቢ ያ ሰማንያ ስድስት የዓለም ዋንጫ ቢ አንድ ተጫዋች የጎላ ተጽዕኖ የነበረበት የዓለም ዋንጫ ነው። ግን እግር ኳስ በመጨረሻ ሜሲም ብትሆኝ ክርስቲያኖም ብትሆኝ ፔሌም ብትሆኝ ዚዳንም ብትሆኝ ወይም ማራዶናንም ብትሆኝ የሆነ ስፖርት ነው። መጨረሻ የአንድ ተጫዋች ስፖርት ብቻ አይደለም። የቡድን ስፖርት ነው። ቡድኑ ግን ጥሩ አይደለም። ቢያንስ ለእንደዚህ አይነት የፉክክር ደረጃ ጥሩ አይደለም። ባለፈው ከአላህሊ ጋር በተደረገው ጨዋታም ሳነሳው ነበር። ከአላህሊ ጋር አላህሊ የተሻለ ቲም ነበር። አላህሊ ጨዋታውን ማሸነፍ ነበረበት። ትሬዚግ የፍጹም ቅጣት ምት ስቷል። በመጀመሪያ አጋማሽ ትልልቅ የጎል እድሎች ነበሯቸው። መጨረሻ ላይ ሜሲ ሁለት ጊዜ ብረት መለሰበት። ግን የመጀመሪያ አጋማሽ ላይ ጨዋታው ማለቅ ይችል ነበር። አላህሊ የተሻለ ቲም ነበር ከኢንተር ማያሚ ይልቅ። ኢንዲቪጁዋሊም ተጫዋቾቹ የምታያቸው ልክ እንደዛ ናቸው እነዚህ የለመድናቸው አራት ቤተኛ ስሞች አሉ። ግን እነሱ ደግሞ ቅድም እንዳነሳሁት 36፣ 37፣ 38 ዓመት ዕድሜያቸው ላይ ያሉ ናቸው። ሜሲን ልክ ወደ አርጀንቲና ብሔራዊ ቡድን ስትወስጂው ሌላ ተጫዋች ነው። ምክንያቱም የአርጀንቲና ብሔራዊ ቡድን ስብስብ ሌላ ስለሆነ፣ ስለዚህ ሜሲ ስፔሻል ተጫዋችም ቢሆን ልክ እንደሱ በግሉ የሆነ ልዩ ነገር መፍጠርም ቢችል እና ከጨዋታው አስቀድሞ ሉዊስ ኤንሪኬ ስለ ሊዮኔል ሜሲ ሲናገር፣ በእኔ አእምሮ ጥርጣሬ የለም። የዓለም የምን ጊዜ ምርጡ ተጫዋች ማን ነው የሚለውን በተመለከተ ጥርጣሬ ኖሮ አያቅም። ምክንያቱም ያንን ሁሉ እግር ኳስ አይቼ ከስንት ትልልቅ ተጫዋቾች ጋር ተጫውቼ ልምምድ ሜዳ ላይ ያደረገው ነገር ሳይ ይሄ ኤትሳ ዲፍረንት ብሪድ፣ ሌላ ተጫዋች ሊያደርገው አይችልም። ይሄን እንምላቸው፣ እናንተ በጨዋታ ያላያችሁት እኔ በየልምምድ በየለቱ የማየውን የሚያደርግ ነው አለ። እንደዛም ቢሆን ሊዮኔል ሜሲ እግር ኳስ የ11 ተጫዋቾች ስፖርት ነው የአንዱ ተጫዋች ተጽዕኖ የጎላ ሊሆን ይችላል እና ያንን ልዩነት ነው ትላንትና ያየ ነው እና በጣም በተመቸ ስቴዲየም ኤር ኮንዲሽንድ በሚደረግ ጨዋታ ስቴዲየም ነው ጨዋታ የተደረገው በሜርሴዲስ ቤንዝ ስቴዲየም በአታላንታ በጣም የሚያምር ስቴዲየም ባለፈው አንድ ካርቬ ሶለኮል የሚባል የስካይ ጋዜጠኛ ሲያስጎበኘው እያየው በቃ ክ በጣም እንዲህ አይነት ሶፌስቲኬትድ ስታዲየም በቪዲዮም ቢሆን ያዩ አይመስለኝም። የሚገርም ስቴዲየም ነው ሪትራክተብል ድሩፍ ቤርናቤው አለው የሌሎች ስታዲየሞች አሏቸው፣ ግን ይሄኛው በጣም የሚገርም ስታዲየም ነው እና ለፔዥም የአየር ንብረቱ ከሌሎቹ ጨዋታዎች ቀለል ማለቱ ምናልባት በደንብ በመጀመሪያ አጋማሽ ፕሬስ ባደረጉበት ኢንቴንሲቲ ፕሬስ እያደረጉ እንዲጫወቱ ያገዛቸው ይመስለኛል። ግን እንዳልኩት ሁለቱ አጋማሽ ላይ እነዛ ክላሶች ክላስ ፐርማነንት እንደሆነ የምታይባቸው አንዳንድ ሙቭመንቶች ነበሩ ግን የዚህኛው የፔዥ ቡድን ጥራት በጎል አስቆጣሪዎቹ መለያየት ማየት ይቻላል። ፔዥ ትላንትና ሰላሳ ደቂቃ ሲቀረው ነው ዴምቤሌን ያሰለፈው ግን ብዙ ችግር ያለው አይመስለኝም። ዴምቤሌን ባይሰለፍም ምንም ችግር ያለው አይመስለኝም። አርስናልን በሁለተኛው አጋማሽ በመልሱ ጨዋታ ሲያሸንፉ ዴንቤሌ አልነበረም። ዴምቤሌ ተቀይሮ ነው የገባው የቻምፒዮንስ ሊግ ፍጻሜ ጨዋታ ላይ። ኦኬ ጥሩ ተጫውቷል ሜቢ ግን ጎል አላስቆጠርም። ለምሳሌ አትሌቲኮ ማድሪድን አራት ለዜሮ ሲያሸንፉ ዴምቤላ ያልነበርም። እንግዲህ አሁን የምናወራው ባሎንዶር ይገባዋል ስለሚባል ተጫዋች ነው። ባሎንዶር ማሸነፍ አለበት ስለሚባል ተጫዋች ነው። ባሎንዶር ማሸነፍ ያለበት ተጫዋች አለመኖሩ ፒኤስዤን አያጎድሉም። ምክንያቱም ቡድን ነው የግለሰቦች ግለሰቦች ላይ ተንጠለጥ የዛሬ አመት ቢሆን የዛሬ ሁለት አመት ቢሆን ያለ ኔይማር ወይም ያለ ኤምባፔ ጨዋታዎች ማሸነፍ ይቸግረው ነበር ምክንያቱም የቡድኑ ሞደ ሶፕራንዲ የሚያሸንፍበት የሚተዳደርበት መንገድ በግለሰቦቹ ጥሩ ቀን ማሳለፍ ላይ የሚመሰረት ስለነበር አሁን ብዙ ልዩነት የሚያመጣ አይመስለኝም፣ የሆነ ተጫዋቻ አለመኖር። እንደዛ ሆኖ ነው የተሰራው፣ እና ድንገት ዣኦ ኔቬስ ሜዳ ውስጥ ካሉ አጫጭር ተጫዋቾች መካከል አንዱ በጭንቅላቱ ጎል ሲያስቆጥር ታያለሽ፣ ድንገት በግራ በኩል መጫወት የሚመቸው ባርኮላ ሁለት አሲስቶች ሲያደርግ ታያለሽ። በቀኝ በኩል እየተጫወተ ድንገት የቀኝ መስመር ተከላካዩ አሽራፍ ሀኪሚ ደብል ዲጂት ጎል አስቆጥሮ ታያለች። በአንድ የውድድር ዘመን ልዩነት አያመጣም፣ የሆነ ትልቅ ተጫዋች አለመኖሩ። የፒኤስዤ ስሪት ልክ እንደዛ ነው። የወላ ጨዋቱ አስደናቂ ነው። የግል መፍትሔው አስደናቂ ነው። ክቫራትስኬሊያ ያንን ማድረግ ይችላል። ዶዌ ያንን ማድረግ ይችላል። ትናንት ክሮስ ሲያደርግ እንዳየ ነው፣ አንደኛው ጎል ሲቆጠር ወይ ባርኮላ ያንን ማድረግ ይችላል፣ ወይ ቪቺኛ ቪቺኛ በጨዋታው ላይ በድጋሚ አለቃ ነበር። እንደሚታወቀው ከሜሲ ጋር ጠብ ውስጥ እንደነበር ይነገራል። ለመምድ ሜዳ ላይ ሳይቀር በገላጋይ ነው የተለያዩት ሁሉ ይባላል። እንዲህ አይነት ሁለቱም ጠበኞች ነገር አይደሉም፣ ግን ተጣልተው ነበር ያን ጊዜ እና ትናንትና ግን ሜዳ ውስጥ በጣም በጣም በጣም አስደናቂ ነበር። ሜቢ ከአውሮፓ ምርጥ አማካዮች መካከል አንዱ እንደሆነ በድጋሚ ያሳየበት ነው። የመጀመሪያው ጎል ሲቆጠር ነው፣ አራተኛው ጎል ሲቆጠር ራስ ላይ የተቆጠረ ጎል ነው አቪሌስ በሚባለው ተጫዋች አማካኝነት ግን ሌሎቹ በሙሉ በጣም ውብ የቡድን ጎሎች የተቆጠሩባቸው ናቸው ነው የመጀመሪያ አጋማሽ ሲያልቅ፣ በቃ በእግር ኳስ የምንፈልገውን ነገር አጣን፣ ሰስፔንስ። እግር ኳስ ጥሩ የሚሆነው ሰስፔንስ ሲኖረው ነው። ሁለተኛ አጋማሽ ምን ይሆን ምናምን፣ ጆፐርዲ ሲኖረው ማለት። ሁለተኛ አጋማሽ የምጠበቂው ነገር የለም፣ የምጠበቂው ሜሲ ስለሆነ በሁለተኛ አጋማሽ የሆኑ የሆኑ ምታቶችና ይሆን ወይ የሆነ ቅጣት ምት ወይ የሆነ አብዶ ወይ የሆነ ድንቅ ፓስ ምናልባት ለሱ ምክንያቱም ስቴዲየሙ በሙሉ የፒንክ ቀለም በለበሱ ኢንተር ማያሚ ደጋፊዎች የተሞላ ነው። ኦፍኮርስ በሁለተኛው አጋማሽ ሜሲ ሜሲ ሜሲ ሲባል ነበር። ሁለተኛውን አጋማሽ በሙሉ ግን እንደ ኳስ ጨዋታ ግን የምንጠብቀው ነገር አልነበር አልቆ ነበር። የመጀመሪያ አጋማሽ ላይ ምናልባት ሌላ ዴምቤሌ ተመልሶ አንድ ሰላሳ ደቂቃ ሳይጫወት አይቀርም ምናምን እያለ ስለነበር ኤንሪኬ ዴምቤሌን ተመልሶ እና ይሆን እና እንዲህ እንዲህ አይነት ነገር ካልሆነ በስተቀር ጨዋታው አለቀ እና እኔ ጆፓርዲ ሳይኖረው ሲቀር ጨዋታ ብዙ ለማየት አይስበኝም። ስቲል አይቸዋለሁ፣ ግን እንትን መሆን አለበት፣ አላቅም ሁለት አጋማሽ ላይ እንደሚፈጠር ነው እያልኩ ማየት ነው የምፈልገው፣ ግን አልነበረም። ምክንያቱም ፒኤስዤ ያን ያህል ሩቅ ነበር፣ ያን ያህል ሩቅ ነበር። በጣም በጣም አስደናቂ ቡድን ነው። ከዛ በኋላ እንግዲህ ጨዋታው በዚህ መንገድ ተጠናቋል። ለና ኢንተር ማያሚ በጠቅላላው ስኬታማ ይመስለኛል፣ ለነሱ ምክንያቱም አንድ ቦታ ሳይ ውድድሩ ላይ በመሳተፋቸውና በተለይ ወደ ሁለተኛው ዙር በማለፋቸው ምክንያት ብቻ ያገኙት ገንዘብ ሰባ አንድ የኤምኤልኤስ ጨዋታዎችን በማሸነፍ ከሚያገኙት የበለጠ ገንዘብ ነው ያገኙት። ሰባ አንድ ጨዋታ ቢያሸንፉ ከሚያገኙት በላይ። ለነ ዴቪድ ቤካምና ለሌሎቹ የእሱ ፍራንቻይዝ አባላት ስለሆኑት ሰዎች ይህ ዓለም የክለቦች ዋንጫ የስኬት ነበር ማለት የኢንተር ማያሚን ብራንድ ከፍ ከማድረግ አንጻር እንጂ ከምድባቸው ያልፋሉ የሚል ግምት አልነበርም። ምክንያቱም ሌሎች የተሻሉ ቡድኖች ነበሩ በዛ ምድብ ከላቲን አሜሪካ፣ ከአውሮፓ፣ ከአፍሪካ። የባየር ሚኒክም ጉዳይ ግን ጥቂት አንስተን እንጨርስ መሰለኝ። ባየር ሚኒክ ትላንትና ከፍላሜንጎ ጋር ነበር ጨዋታውን ያደረገው አራት ለሁለት አሸንፎ እሁድ ከፒኤስዤ ጋር ለሚደረገው ጨዋታ በሩብ ፍጻሜ እንዲገናኝ ሆኗል ማለት ነው። ገና በጊዜ ነው ኤሪክ ፑልጋር ራሱ ላይ ጎል ያስቆጠረው። ከዚያ በኋላም ሃሪኬን መጠነኛ ዲፍሌክሽን ያለው ግን በጣም አስደናቂ ጎል አስቆጥሮ ነበር። በአስር ደቂቃ ውስጥ ነው ሁለት ጎል የተቆጠረው። በኋላ ዣርሶን አሁን ወደ ሩሲያ ይሄዳል የሚል ዜና እየ መሰለኝ። የድሮ የማርሴይ ተጫዋች ነው ዣርሶን፣ በጣሊያንም ተጫውቷል ባለፉት ጥቂት ዓመታት፣ አሪፍ ተጫዋች ነው እሱ። ጎል አስቆጠረ ግን ወዲያው ሊዮን ጎሬት እስከ ሶስት ለአንድ ያደረገው እና ያቺ የሁለት ጎል ማርጅን እስከ አራት ለሁለት ድረስ አልጠበበችም። አንድ የጆርጂኖ ነው ሶስት ለሁለት ሲያደርጋቸው ብቻ ነው ልዩነቱ የተፈጠረው። ግን በቪንሶን ኮምፓኒ በኩል ባለፈው በ ቤንፊካ ተሸነፈ፣ አይደለም ኮምፓኒን በተመለከተ ያው የባይር ሚኒክ አሰልጣኝ ስትሆኝ መለኪያው ቻምፒየንስ ሊግ ነው። እንደዛ ነው። ቡንደስ ሊጋ በቂ አይደለም፣ ለፔዤ ሊጋ በቂ እንዳልሆነ፣ የሆነ ጊዜ ለዩቬንቱስ ሴሪያን ማሸነፍ በቂ እንዳልነበር ሊጎቻቸውን ዶሚኔት ለሚያደርጉ ቡድኖች የሊግ ውድድር ማሸነፍ ብቻውን በቂ አይደለም። ኦፍኮርስ ያለፈው የውድድር ዘመን ኮንቴክስት መታየት ያለበት፣ ከዛ በፊት ላይ ሌቨርኩዘን አሸንፎ ስለነበር እንደገና ወደ ሰሚቱ መመለስ ግድል ስለነበር ነው። ግን ዞሮ ዞሮ የዩሊያን ናግልስማን የባየር ሚኒክ ኃላፊነት የሚታይበት መነጽር በቪያሪያል ሽንፈት በኡናይ ሜሪ ቪያሪያል የደረሰበት ሽንፈት ነው የእሱን የባየር ሚኒክ ኃላፊነት ዲፋይን ያደረገው። ለቬንሶን ኮምፓኒም በቻምፒየንስ ሊግ በኢንተር መሸነፉ ገና የመጀመሪያ ውድድር ዘመንም ቢሆን ግን ሌላ መፍትሄ ያስፈልገዋል በአውሮፓ ውድድሮች ላይ የሚል አንዳንድ ተጠራጣሪዎቹም ብቅ ብቅ እንዲሉ ያደረገ ነበር። በቀደም ደግሞ በቤንፊካ ሲሸነፍ በሌላ የአውሮፓ ቡድን ተሸነፈ ና። እኒሁ ጥያቄዎች መነሳት ጀመሩ። ኦክላንድን ማሸነፍ ኦክላንድን ማን ያሸንፍ እንዲህ አይነት ጥያቄ ነበር። ከትላንትናው ጨዋታ በፊት መጠነኛ ፕሬሸር ነበረበት የመሰናበት የምን ሳይሆን፣ ግን እነዚህን ጥያቄዎች ዲስፕሩቭ የማድረግ ግዴታ ነበረበት። እና ጨዋታው ሲደረግ ትናንትና እንደ ባርሰሎና ና ፔዥን የተጫወተው በሴታፑ በኩል በጣም አግሬሲቭ ሀይ ላይን ነበር። ልክ ፔዥ ና ባርሰሎና እንደሚያደርጉት በጣም ሀይለኛ ፕሬሲንግ ነበር። እንግዲህ መዳከም ለሁሉም የአውሮፓ ቡድኖች ይሰራል። ደግሞ ትላንትና ከብራዚል ቡድን አይደለም ጋር የተጫወቱት የትሮፒክ ቡድኖች ናቸው። የአየር ንብረቱን የበለጠ የተዋህዱት እነሱ ናቸው። በውድድር ዘመኑ መሀል ስለሆነ፣ በብራዚል የውድድር ዘመን መሀል ስለሆነ ያለም ክለቦች ዋንጫ እየተደረገ ያለው ከድካማ አንጻርም ከአውሮፓዎቹ ቡድኖች አንጻር ፍረሽ ናቸው። ምንም እንኳ ሰፊ የፋይናንስ አቅም ልዩነት፣ የስብስብ ጥራት ልዩነት ቢኖርም፣ ነገር ግን ለብራዚል ክለቦች የበለጠ የተመቸ ወቅት ላይ የሚደረግ ውድድር ነው በተለያዩ ምክንያቶች። ስለዚህ ትናንትና ያንን ሀይላይን ያንን ፕሬሲንግ ያንን ካውንተር ፕሬሲንግ ሳይ ጨዋታው እንደተጀመረ በጣም ነበር ያስገረመኝ። ምክንያቱም ባየር ሚኒክ እንዲ አይነት ሴታፒ ሚኒማሊስት የሆነ የበለጠ ጉልበት የሚቆጠብ አይነት አጫወት ይመርጣል የሚል ግምት ነው የነበረኝ። ግን በጣም የተሳካ ሀይላይን ነው የነበረው። ምክንያቱም ጎሎቹ ሲቆጠሩ ለምሳሌ ኡፓሜካ ነው ለሀሪኬን ኳሱን የሰጠው። እሱ ነው ኡፓሜካ ነው በፍላሜንጎ የሜዳ አጋማሽ ገብቶ ነው ኳስ የቀማ። የመሀል ተከላካዩ ለዘጠኝ ቁጥሩ ነው ኳሱን የሰጠው ግን አጋጣሚ አልነበር። ምክንያቱም ባየር ሚኒክ የመጀመሪያን አጋማሽ በሙሉ ሀምሳ ሜትር ከራሱ ጎል ርቆ ነበር የመጨረሻው የተከላካይ የመስመሩ ላይን፣ ከፊት ደግሞ ሀይለኛ ፕሬሲንግ ነበር። ስለዚህ በጣም ኮምፓክት ነው፣ በዲፓርትመንቶቹ መካከል ስፔስ የለም። ግን ደግሞ ሀይለኛ የተሳካ ፕሬስም ነበራቸው በተለይ በመጀመሪያ አስራ አስራ አምስት እና ጎሎቹ ሲቆጠሩ የጎሎቹን ባህሪ ማየት ይቻል ነበር። ኮንራድ ላይመር የቀኝ መስመር ተከላካይ ነው፣ ግን የቀኝ መስመር ተከላካይ የሆነው በግራፊክስ ብቻ ነው እንጂ እንደዛ አልነበረም የሚጫወት የነበረው። በአብዛኛው በላይኛው የሜዳ ክፍል እንደ አውቴ እንደ አውቴ ክንፍ ተጫዋች ነው ይጫወት ነበር። ከዛ ግን ልክ ልክ ሰሞኑን እንደነበረው እንደ ሲያትል፣ እንደ ፓሳዴና ሀይለኛ ሙቀት ያለበትም ባይሆን ትላንትና ጨዋታው የተደረገበት የአየር ንብረት በዛ አይነት አሁን በአሜሪካ ባለው የአየር ንብረት ለ45 ደቂቃ ወይ ለ60 ደቂቃ እንደዛ መጫወት ግን አትችም እና ድንገት ወደ ኋላ ሪትሪት ማድረግ ጀመሩ። እና በ50 ሜትር ወደፊት ወጣ ብሎ መከላከል ጀምሮ የነበረው የባየር ሚኒክ የተከላካይ መስመር ድንገት ወደ ራሱ ሳጥን ተጠግቶ የሚከላከል ሆነ። እና ፍላሚንጎ ያለምንም ጥርጥር ወደ ጨዋታው ተመለሰ። በጣም ጥሩ ቡድን ነው። ልምድ ያላቸው ተጫዋቾች አሉት። ጆርጂኖን ከአርስናል ወስደዋል እንዳልኩት፣ ጀርሰን አላቸው ፊሊፔ ሉዊዝ በቅርብ ጊዜ ወደ አውሮፓ መጥቶ ማሰልጠኑ የሚቀር አይመስለኝም። ይሄ የቀድሞ ኮማዲድና ቼልሲ ተጫዋች በጥሩ አሰልጣኝ የሚሰለጥን ነው እና ጨዋታው ሲያልቅ የበለጠ የፖሴሽን ቡድን ሆኖ ያየነው ሀምሳ አንድ ፐርሰንት ፖሴሽን የነበረው ፍላሜንጎ ነው። በሙከራም የበለጠው ፍላሜንጎ ነው። አስራ ስምንት ሙከራ ለስምንት አስራ ሁለት ሙከራ ለስምንት ነው የነበረው ልዩነቱ፣ የባየር ሙኒክ ሙከራዎች የበለጠ አደገኛ መሆናቸው ካልሆነ በስተቀር ግን የባየር ሚኒክን አግሬሲቭ አጫወት በጣም ጥሩ የሚያብራራው ኮንራድ ላይመር ሳይሆን አይቀርም። የቀኝ ቀኝ መስመር ተከላካይ ሆነሽ፣ ምናልባት እንደ ትሬንት አይነት የላቀ የፓስ ችሎታ ያለው ተጫዋች ካልሆነ በስተቀር ያንን ያህል የጎላ ተጽዕኖ ለማሳደር የሚመች የሜዳ ስፍራ አይደለም ወይ፣ በአንድ ቡድን በቀኝ ተከላካዩ ላይ አይገነባም። ቡድኑ በዚህ የቀኝ ተከላካይ ዙሪያ ነው የተሰራው አይባልም። በአጥቂው ዙሪያ ነው፣ በአማካዩ ዙሪያ ነው፣ በአስር ቁጥሩ ዙሪያ ነው ና ሊባል ይችላል። በቀኝ ተከላካይ ዙሪያ አይገነባም ግን የቀኝ ተከላካይ የተዋጣለት ብቃት ያሳየ ቀን እንደ ትላንቱ ይሆናል። ላይመር በጣም አስደናቂ ነበር ትላንት። የቀኝ ተከላካይ አይደለም ለነገሩ አማካኝ ነው። ነገር ግን በባየር ሚኒክ ከመጣበት ጊዜ ጀምሮ ከላይብዚሽ ነበር ያስፈረሙት፣ ከሁለት ዓመት በፊት በቀኝ ተከላካይነት የተጫወተበት ጊዜ ይበልጣል በመደበኛ ስፍራው በአማካኝነት ከተጫወተበት ይልቅ እና ትላንትና ለምሳሌ አንደኛው ጎል ሲቆጠር ከኦሊሴ የነበር ፓስ የተደረገለት ወደ አደገኛ ክፍል የደረሰበት ቀጥተኝነት በጣም አስደናቂ ነበር። ጨዋታው ከተጠናቀቀም በኋላ ኮምፓኒ የፕሬሲንግ ሞንስተር ነው ሚል ፕሬስ የሚያደርግ ማሽን ነው የሚል አስተያየት ሰጥቶታል። ከዚያ በኋላም በሁለት አጋማሽ መሰለኝ በሶስት የሜዳ ክፍል ሉዊዝ አራውሆ የሚባለውን ተጫዋች ኳስ ቀም መውሱ ልክ ድሪብር እያደረገ ለመውጣት ይሞክር ነበር። የቀኝ ተከላካይ እዛ ቦታ ላይ መገኘት መብት ያለው አይመስለኝም፣ ግን ምን ያህል ባየርን አግሬሲቭ እንደነበር ግን ያሳይሻል። ኮንራድ ላይመር እንዲህ አይነት ነጻነት ነበረው። ከዛ በኋላ ነው ለኪሚህ የሰጠው፣ ኪሚህ ደግሞ ኋላ ሃሪኬን ከዛ ጎሉ ተቆጠረ እና ትናንትና በባየር ሚኒክ በኩል በጣም አስደናቂ ነው። ባየር ሚኒክ ረጅም ጊዜ የቀኝ መስመር ተከላካይ ችግር አለበት እንደምታውቂው ጆሹዋ ኪሚህን ወደ መሀል ተከላካይነት ሺፍት ካደረጉ ወደ ስድስት ቁጥርነት ሺፍት ካደረጉበት ጊዜ ጀምሮ ረጅም ጊዜ የቆየ ችግር ነው። አንዴ ዦዋ ካንሴሎን በውስበት ይወስዳሉ፣ አንዴ ሳሻ ቦዌን ያስፈርማሉ ምናምን፣ ግን ረጅም ጊዜ አልተሞላ ነው ያ ቦታ ግን ትላንትና በጣም በጣም ጥሩ ተጫውቷል። ሌሮይ ሳኔ መጨረሻ ጨዋታውን አድርጓል። በባየር ሚኒክ ተጫዋችነት አስገራሚ ነው ይሄ፣ ምክንያቱም እስከ ዛሬ ድረስ ኮንትራት ስላለው እስከ ጁን ሰላሳ ድረስ ኮንትራት ስላለው ነው እንጂ የጋላታ ሰራይ ተጫዋች ነው። ልክ እንደ ሉካ ሞድሪች አይነት ማለት ነው። እስከ ጁን ሰላሳ ድረስ ነው ውል ያለው። እንግዲህ ስፔሻል ውል ከሌለው በስተቀር ከዚህ በኋላ ለሪያል ማድሪድ የመጫወት ግዴታ አይለበትም። አዲሱ የሚላን ተጫዋች ይሆናል። ውድድሩ ሳያልቅ ሊሆን ይችላል። ሌሮይ ሳኔም አሁን ነገ በይፋ ወደ ኢስታንቡል ሄዶ አዲሱ የጋላታ ሰራይ ተጫዋች መሆኑ ይፋ ሆኗል። ወደ ኢስታንቡልም ሄዷል። ግን የመጀመሪያ ፕሬስ ኮንፈረንስ ይሰጣል በይፋ ጋላታ ሳራይን ፕሪሲዝን ይቀላቀላል፣ ምናምን እና ትላንትና ተቀይሮ ገብቶ ተጫውቷል ለመጨረሻ የባየር ሚኒክ ጨዋታው እና እንግዲህ ለባየር ሚኒክ ከባድ ክረምት ነው። ማቆየት ይፈልጉ ነበር። ፒኒ ዝሀቪ የተጫዋቹ ወኪል እዛ ሄደው ተደራድረው ነበር። ነገር ግን ጋላታ ሳራይ ማይታመን ገንዘብ ነው የከፈለው በተለይ በቱርክ አስራ ሁለት ሚሊዮን ዩሮ ኔት መክፈል ለአንድ ተጫዋች የሚገርም ነው። አስራ ሁለት ሚሊዮን ዩሮ በአመት ኔት ነው የሚከፈለው ስለዚህ እሱም የመጨረሻ ጨዋታውን አድርጓል ለማለት ነው። እንግዲህ ቀጣዩ ጨዋታ እሁድ እለት የቻምፒየንስ ሊግ መልክ ያለው ነው። ተገናኝተዋል አይደለም? በዚህ አመት ባየር ሚኒክ ና ፔዤ ተገናኝተዋል። ባየር ሚኒክ አንድ ለዜሮ አሸንፏል። ማቴሳፋኖቪች ስህተት የሰራበት ጨዋታ ማለት ነው። ስለዚህ የቻምፒየንስ ሊግ ባህር ያለው ጨዋታን እሁድ በፔዤ ና በባየር መካከል እናያለን። ዛሬም ሌሎች ጨዋታዎች አሉ፣ ነገር ግን የትላንትናዎቹ ጨዋታዎች እነዚህ ናቸው ከሞላ ጎደል። ያው ዛሬ ኢንተር ሚላን ከፍሎሜንስ የሚያደርጉ ጨዋታ ነው አራት ሰዓት የሚደረገው አጋሮች አሉ ና በኋላ ደግሞ ሪያል ማድሪድም ከዩቬንቱስ ሪያል ማድሪድ ከዩቬንቱስ አል አህሊ ከሲቲ ምናምንም እንደዚህ የሚደረጉ ሌሎች የሁለተኛው ዙር ጨዋታዎች ናቸው።